የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ የዜና ጉጃ ጋር አብራችሁ እንድትቆይ ግብዣችን ነው። በቅድሚያም አረስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በደብረ ብርሃን ዙሪያ የተደረገውን ውጊያ በአሸናፊነት አጠናቀናል ያሉ ሲሆን በጎጃም የድሮን ጥቃት ያረሰው የአገዛዝ ጦር በኩሉ ባደረግኩት ወታደራዊ ዘመቻ ተሽከርካሪዎችን ይዣለሁ ሲል አስታውቋል። በሌላ በኩል የአማራ ፋኖስ ባይ ድርጅት ሁለት አመራሮቹ ካፒቴን ማስረሻ ሰጤና አቶ መስፍን በአባልነትና ከአመራርነት ማገዱን አስታውቋል። በዝርዝር እናያለን። ጄኔራል ታደሰ ወረደ ባለፉት ሁለት ወራት የበጀት ድጎማ ከፌዴራል መንግስት ለትግራይ ክልል አልተላከም አሉም የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተራል ጄኔራል ታደሰ ወረደ ጦርነት ለማስቀረትና ያለውን ሰላም አሟጦ ለመጠቀም ጥረት እያደረግን ቢሆንም ችግር ላይ እንገኛለን ብለዋል። ጄኔራል ታደሰ ወረደ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረውን ዓመታዊ የድንግል ማርያም በዓል ለማክበር ከምክትላቸው አማኑኤል አሰፋና ከህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ጋር በአክሱም ተገኝተዋል። በዝርዝር እናየዋለን። ቬንዙዌላ ትራምፕ የአየር ክልሏን ለመዝጋት ያስተላለፉትን ማስጠንቀቂያን የቅኝ ገዢዎች ማስፈራሪያ ነው ስትል ገለጸች። ቬንዙዌላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአገሪቱ ዙሪያ ያለውን የአየር ክልል ዝግ እንደሆነ ከተናገሩ በኋላም ይህንን የቅኝ ገዢዎች ማስፈራሪያ እንሰማን ብላለችም። የአገሪቱ ውጭ ጉዳይ ሚኒስትር የትራምፕን አስተያየት በቬንዙዌላ ሕዝብ ላይ ሌላ ከልክ ያለፈ ህገወጥና ፍትሐዊ ያለሆነ ጥቃት ነው ሲሉ ጠርተውታል። በዝርዝር ነው ያለን። የዩክሬንና ሩሲያ ግጭት በተካረረበት ወቅት ዩክሬን በጥቁር ባህር ላይ ሁለት ነዳጅ ጫኝ መርከቦችን አጠቃች። የዩክሬን የባህር ኃይል ሰው አልባ አውሮፕላኖች ጥቁር ባህርን አቋርጠው ይጓዙ የነበሩ ሁለት የነዳጅ ዘይት ጫኝ መርከቦች መምታቱን የዩክሬን ባለስልጣናት ናቸው ይፋ ያደረጉት። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና የሉ ተሰማላቸው። መልካም ቆይታ ያውላቸው በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖዎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖሎች በደብረ ብርሃን ዙሪያ የተደረገውን ውጊያ በአሸናፊነት አጠናቀናል ያሉ ሲሆን በጎጃም ድሮን ጥቃት ደርሷል። የአገዛዙ ጦር ደግሞ ባደረግሁት ወታደራዊ የዘመቻ ተሽከርካሪዎችን ይዣለሁ ሲል አስታውቋል። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት ሁለት አመራሮች ከአመራርነትና ከአባልነት አግጃለሁ ብሏል። በሰሜን ሸዋ ዞን ደብረ ብርሃን ከተማ ዙሪያ ለሶስት ተከታታይ ቀናት ሲደረግ የቆየው ውጊያ በአሸናፊነት ደምድመናል ሲል የአማራ ፋኖ ሸዋ ጠቅላይ ግዛት አስታውቋል። እሱ ዛሬ ኅዳር 21 2018 ዓ.ም እንዳስታወቀው ኃይሎች ከአገዛዝ ጦር ጋር በደብረ ብርሃን ከተማ ዙሪያ ባሶና ወራና ወረዳ መሐል አምባ ቀይትና ጉንዶ ብረት አካባቢ በተደረገ ውጊያ የፋኑ ኃይሎች ድል አድርገዋል ብሏል። በዚህም ውጊያ አንድ የመከላከያ ምክትል ሻለቃ አዛዥና የአድማ ብተናና ጋንታ መሪን ጨምሮ በርካታ የአገዛዝ ወታደሮች መገረላቸውን የፋኑ ኃይሎች አክሎ አስታውቀዋል። በተከታታይ ሶስት ቀናት የተደረገውን አውደ ውጊያ ተከትሎም የአገዛዝ ጦር ትላንት ምሽት አራት ሰዓት ጀምሮ አካባቢውን ለቆ ወደ ደብረ ብርሃን መሸሹ ተሰምቷል። በጎጃም ቀጠና ደግሞ አገዛዙ የሚፈጽመው የድሮን ጥቃት ዛሬም ቀጥሏል። ከትላንት በስቲያ በምዕራብ ጎጃም ዞን ደጋ ዳሞት ወረዳ ዳማ ማርቆስ የመጀመሪያ ደረጃ ትምህርት ቤትን በድሮን ያወደመው የብልጽግና አገዛዝ ዛሬ ደግሞ በሰሜን ጎጃም ዞን ሜጫ ወረዳ የገበሬዎች ሕብረት ስራ መጋዘን በድሮን ማውደሙን የኢትዮኒውስ የመረጃ ምንጮች ተናግረዋል። ጥቃቱ የተፈጸመው በሰሜን ጎጃም ዞን መራዊ ከተማ በስተደቡብ ቅርብ ርቀት በምትገኘው አብሊ ቀበሌ የቆጋ ግድብ አካባቢ በረድ ማቆሪያ የተባለ የማዳበሪያ መጋዘን ላይ መሆኑን የተናገሩት የመረጃ ምንጮቻችን በጥቃቱ በሰውና ንብረት ላይ ጉዳት ደርሷል ብለዋል። በዛሬ ሁለት ህዳር 21 2018 ዓም አገዛዙ በምስራቅ ጎጃም ዞን ደብረ ወርቅ፣ ደጀን፣ ቆይና፣ ቢቸና እንዲሁም በምዕራብና ሰሜን ጎጃም ዞኖች በሜጫ ሰከላ፣ የልማና፣ ዴንሳ፣ ጎንጂ፣ ቆለላ፣ ቋሪት፣ ደጋዳሞት፣ ደንበጫና ጃቢ ጠናን ተከታታይ የድሮን አሰሳ እያደረገ በመሆኑ ጥቃት ሊፈጽም ይችላል በሚል ነዋሪዎች ስጋት ላይ መጣሉም ነው የመረጃ ምንጮች ጨምረው የተናገሩትም በጎጃም ዞን ሰከላ ወረዳ አጉት ከተማ በብልጽግና አገዛዝ ሰራዊት የሚፈጸመው የንጹሃን ግድያ በማውገዝ ዛሬ ሰልፍ የተደረገ ሲሆን አገዛዙ አሰቃቂ በሆነ ሁኔታ ንጹሃን መግደሉን ዛሬም ቀጥሏል። ከቀናት ፊት ሰባት የአጉት ነዋሪዎች በአገዛዙ ጦር በግፍ መገደላቸው ይታወስ ነው። ነዋሪዎቹ በዛሬ ሁለት ህዳር 21 2018 ዓ ም በንጹሃን ላይ የተፈጸመውን ግድያ በማውገዝ የተቃውሞ ሰልፍ አድርገዋል። የተቃውሞ ሰልፉ ላይ አብይ አህመድ ዘራፊ አጥፊ ነው፣ ሰራዊቱ የሚፈጽመውን ግፍ ይብቃ፣ በአማራዙ ላይ የሚፈጸም የዘር ማጥፋት ወንጀል ይቁም፣ የሚሉና ሌሎች መልእክቶች ተላልፎበታል። በተመሳሳይ የአገዛዙ ጦር በምስራቅ ጎጃም ዞን ደብረ ሪያስ ወረዳ ገነት አቦ ቀብሌ ጎዛምን ወረዳ አካባቢ አድርኩት ባለው ወታደራዊ ዘመቻ ታጣቂዎች ሲጠቀሙባቸው የነበሩት ሞተር ሳይክል፣ የጭነት መኪና አይሱዚ፣ ክላሽ እንዲሁም የተከማቸ እህል በቁጥጥር ስር አውሏል ብሏል። የአገዛዙ መከላከያ ጉዳዩን በራሱ ሚዲያ ይፋ ማድረጉን ተከትሎ በርካታ አስተያየት ሰጪዎች መከላከያ የፖሊሲን ስራ ተረከበ ሲሉ ጠይቀዋል። በዘረፋ ወንጀል ጠርጥረው የተያዙ ናቸው የተባሉት ግለሰቦችም አቶ አበባ አፈወርቅ፣ ተካለኝ፣ እውነቴ ደሳለኝ ማሻሻያ አሰፋ መብቱ ታረቀኝና ታረቀኝ እርዳው መሆናቸውን ያስታውቀው የአገዛዙ መከላከያ ነው። በሌላ ዜና የአማራ ፋኖ ህዝባዊ ድርጅት ሁለት አመራሮችን ከአመራርነትና አባልነት ማገዱ ማገዱን አስታውቋል። የአማራ ፋኖ ህዝባዊ ድርጅት ከህዝብ አባላት ጋር በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ ሁለት የስራ አስፈጻሚ ኮሚቴ አባላት ላይ ለረዥም ጊዜ በጽሞናና በጥንቃቄ የማጣራት ስራ ውይይት ካደረገ በኋላ መቶ አለቃ ማስረሻ ሰጤና አቶ መስፍን አባተ የተባሉ አመራሮችን አግጃለሁ ብሏል። አፋድ ሁለቱ አመራሮች ከስራ አስፈጻሚ ኮሚቴ አባልነታቸው ለጤና ድርጅታቸው አባልነታቸው እንዲታገድ መወሰኑን ያስታወቀው ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጧቸው እንደማያቃክሉም አስታውቋል። ከታገዱት መካከል አቶ መስፍን አባት የተባሉ ግለሰብ በአማራ ክልል የብልጽግና ምክትል መስተዳር አብዱ ሁሴን ጋር የተነጋገሩበት የስልክ ቅጂ ሾልኮ መውጣቱ ከፍተኛ መነጋገሪያ ሆኖ እንደነበር ይታወሳል። ጀነራል ታደሰ ወረደ ባለፉት ሁለት ወራት የበጀት ድጎማ ከፌዴራል መንግስት ለትግራይ ክልል አልተላከም አሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ወደ ጦርነት ለማስቀረትና ያለውን ሰላም አማጦ ለመጠቀም ጥረት እያደረግንም ቢሆንም ችግር ላይ ንም ብለዋል። ጄኔራል ታደሰ ወረደ በኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚከበረውን ዓመታዊ የድንግል ማርያም በዓል ለማክበር ከምክትላቸው አማላላ ስፋ እንዲሁም ከህወሓት ሊቀመር ዶክተር ደብረጽዮን ገብረ ሚካኤል ጋር በክልሉ አክሱም ጽዮን ከተማ ተገኝተዋል። የአክሱም ስልጣኔ ለምን እንደወደቀና የሀገራችንን ታሪክ ለመጻፍ ለምን ፈቃደኛ እንዳሉም መመርመርና አቅጣጫ ማስቀበጥ አለብን ሲሉ የተደመጡት ጄኔራል ታደሰ ወረደ በወቅታዊ የክልሉ ሁኔታና አጠቃላይ ችግሮች ላይም ንግግር አድርገዋል። ጄኔራል ታደሰ ወረደ የፕሪቶሪያው ሰላም ስምምነት ከተደረገ በኋላ የተገኘው አንጻራዊ ሰላም ታጣፊ ሆኗል፣ በአሁኑ ሰዓትም ውጥረት አለ ያሉ ሲሆን ለዚህም ውጥረት የሚያባብሱ ተግባራት መቆም አለባቸው ብለዋል። የብልጽግና አገዛዝ ከትግራይ ፖለቲካዊና ወታደራዊ ኃይሎች ጋር የገባበት ውጥረት እየተባሰ የመጣ ሲሆን በዚህም በተለያዩ ጊዜያት የበጀት ክልከላ ማድረጉን በተመለከተ ኢትዮ ኒውስ መዘገቧ ይታወሳል። ዛሬም ፕሬዚዳንቱ ባድረጉት ንግግር ባለፉት ሁለት ወራት የበጀት ድጎማ ወደ ትግራይ ክልል እንዳልተላከ በይፋ ተናግረዋል። የትግራይ ጊዜያዊ አስተዳደር አሁን ያለውን ጫና በሰላማዊ መንገድ ለመፍታት የማያቋርጥ ጥረት እንደሚያደርግ የተናገሩት ጄኔራሉ አሁን ያሉት ውስጣዊ ችግሮች በሰላም ከመፍታት ውጭ ሌላ አማራጭ የለንም በማለት መካከላቸውና በህወሓት እንዲሁም በወታደራዊ ኃይሎች እየተሳካ ያለውን ሽኩቻ በግልጽ በሰላም ነፍታ ብለዋል። ታደሰ ወረደ በህገወጥ ተግባራት ተራጅቶ እየሰራ ያለ ኃይል አለ በማለት የተናገሩ ሲሆን በተለይም ይህ ኃይል በዋናነት የጊዜ አስተራሩ ለመጣልና ጊዜው ጊዜ አስተራሩ እየሰራ ያለውን ስራ ማጣጣል እንዲሁም ጊዜ አስተራሩ ስር እንዳይሰድ ማድረግ ዋነኛ አላማው ሁኗል ብለዋል። ይህ ኃይል በክልል ሁከትና ስርዓት አልቦነት ስር እንዲሰድ እየሰራ ይገኛል ማለትም ከሰዋል። ኃይሉ ማን ነው የሚለውም ባይናገሩም ግን በተደጋጋሚ ጄኔራሉና በሳቸው ዙሪያ ያሉ ኃይሎች በእነ አቶ ጌታቸው ረዳ ደጋፊነት የሚ የሚታወቀውና የትግራይ ሰላም ኃይል ተብሎ የሚጠራው በጄኔራል ገብረ እግዚአብሔር በየነ ወይም ወዲያን ጥሮ የሚመራውን ኃይል ነው። በአብዛኛው በአፍራሽነት የሚከሱት እነዚህ ኃይሎች ከትግራይ ሰራዊት ጋር ቀጥታ ውጊያ እስከ መክፈት የረሰ እንቅስቃሴ አድርገው የነበረ ሲሆን በብልጽግና መንግስት እየተረዱና እየታገዙ እንደሚገኙ ከዚፍ ጄኔራል ታደሰ ወረደ ተናግረዋል። ጨምረውም ታዲያ የትግራይ ጊዜ አሰራር የግብል አይነትን ለማረጋገጥ ቁርጠኛ ሆኖ ይስራል ሲሉም ተናግረዋል። ጀነራሉ በአክሱም ጽዮን ይህን ንግግር ቢያደርጉም በአሁኑ ሰዓት በክልሉ ያለው ችግር ግን እየሰፋ መጧል። የፌዴራል መንግስትም የድሮን ጥቃቶችን ጨምሮ የተለያዩ እርምጃዎችን ለመውሰድ ሰፊ ዝግጅት እያደረገ ሲሆን በክልሉ የተለያዩ አዋሳኝ አካባቢዎች የሰራዊትና የአየር ላይ እንዲሁም የተለያዩ እንቅስቃሴዎች እያደረገ ይገኛል። በተለይም በአማራ ክልልና በትግራይ ክልል አዋሳኝ አካባቢዎች በቀን ውስጥ በሶስትና በአራት ድሮን እንዲሁም በጀቶች እንቅስቃሴ የሚያደርገ የብልጽግና አገዛዝ በትግራይ ጦርነት ይነሳል በማለት ቅድመ ዝግጅት እያደረገና ባሉበት ልክ እናጥፋቸዋለን የሚል ፕሮፓጋንዳ እየሰራ እንደሆነ የሚታወቅ ነው። ቬንዙዌላ ትራምፕ የአየር ክልሏን ለመዝጋት ያስተላለፉት ማስጠንቀቂያ አጣጣለች። ቬንዙዌላ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ቬንዙ ዙሪያ ያለውን የአየር ክልል ዝግ እንደሆነ ከተናገሩ በኋላ የቅኝ ገዢዎች ማስፈራሪያ እየቅጠቀሙ ይገኛሉ ስትል ከሳለችም። የሀገሪቱ ውጭ ጉዳይ ሚኒስትር የትራምፕን አስተያየቶች በቬንዙዌላ ህዝብ ላይ ሌላ ከልክ ያለፈ ህገወጥና ፍትሃዊ ያልሆነ ጥቃት ነው ሲሉ ጠርተውታል። አሜሪካ ሌላ ሀገርን የአየር ክልል በህጋዊ መንገድ የመዝጋት ስራ ስልጣን የላትም። የትራምፕ የማህበራዊ ሚዲያ ልጥፍ የጉዞ አለመረጋጋት ሊያስከትልና አየር መንገዶች በአካባቢው እንዳይንቀሳቀሱ ሊያገድ ይችላል ይላል ቢቢሲ። አሜሪካ ወታደሮቿን የአደንዛዥ ዝውውር ለመዋጋት የሚል ወደ ካሪቢያን ባህር አስጠግታለች። የቬንዙዌላ ፕሬዚዳንት ኒኮላስ ማዶሮ የአሜሪካን የአደንዛዥ ዝውውር ለመግታት የሚል ምክንያት ውድቅ ያደርጉታል። ከዚህ ይልቅ አሜሪካ ጦሯን እያስጠጋች ያለች እርሳቸውን ከስልጣን ለማስ ወገድ የሚደረግ ሙከራ ነው ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ሁሉም አየር መንገዶች፣ አብራሪዎች፣ ለጽና ህገ ወጥ ሰዎች አዘዋዋሪዎች በቬንዙዌላና አካባቢ ያለውን የአየር ክልል በሙሉ ስለሚዘጋ ጥንቃቄ አድርጉ ሲሉ ጽፏል። ዋይት ሀውስ ቢቢሲ ላቀረበው ጥያቄ ወዲያውኑ ምላሽ አልሰጠ ይላል ቢቢሲ በዘገበው ትራምፕ ዛቻቸውን እያጠናከሩ ሲሄዱ የዴሞክራትና የሪፐብሊካን የአሜሪካ ኮንግረስ አባላት ፕሬዚዳንቱ የህግ አውጭውን የሁንታ ባለማግኘታቸው ቁጣቸውን ገልጿል። ፕሬዚዳንት ትራምፕ በቬንዙዌላ ላይ የፈጸሟቸው ግዴለሽ ድርጊቶች አሜሪካን ወደ ሌላ ውድ የሆነ የውጭ ጦርነት እየገፋት ነው ሲሉ ዲሞክራቱ ሴኔት ቻክ ሹመር እሁድ እለት በኤክስ ገጻቸው ላይ አስፍረዋል። ላም ቢቢሲ በህገ መንግስታችን መሰረት ጦርነት የማወጅ ብቸኛው ስልጣን ያለው ኮንግረሱ ነው ሲሉም አክለዋል። እስከ ቅርብ ጊዜ ድረስ የትራምፕ አጋር የነበሩት የሪፐብሊካን ተወካይ ማርጆሪ ቴይለር ግሪን ግን ጦርነትን የማወጅ ብቸኛ ስልጣን የኮንግረስ ነው ብለዋል። የትራምፕ አስተያየቶች የተሰጡት የአሜሪካ ፌዴራል አቪየሽን አስተዳደር አየር መንገዶችን በቬንዙዌላ ና አካባቢው የጨመረውን ወታደራዊ እንቅስቃሴ በተመለከተ ካስጠነቀቀ ከጥቂት ቀናት በኋላ ነው። የቬንዙዌላ ውጭ ጉዳይ ሚኒስቴር ቅዳሜ ለት ባወጣው መግለጫ አሜሪካ ወደ ቬንዙዌላ የምትመልሳቸውን ስደተኞች የያዙ በረራዎችን በአንድ ወገን ማስቆም ተናግረዋል። በቀጥ ዓለም አቀፍ ማህበረሰብ፣ የአለም ሉዓላዊ መንግስታት፣ የተባበሩት መንግስታት ና የሚመለከታቸው ባለብዙ ወገን ድርጅቶች ይህንን የሞራላዊ የጥቃት ተግባር በጥብቅ እንዲቃወሙ ጥሪ እናቀርባለን ብለዋል። እንዲሁም ቅዳሜ ዕለት የቬንዙዌላ ጦር በባህር ዳርቻ አካባቢዎች ልምዶችን አካሂዷል። የመንግስት ቴሌቪዥን የአየር መቃወሚያዎች የጦር መሳሪያና ሌሎች መድፎች ወደ ስፍራው እየተንቀሳቀሱ መሆኑን አሳይቷል። አሜሪካ በዓለም ትልቁ የጦር መርከብ ወደ 15 ሺ የሚጠጉ ወታደሮችን ከቬንዙዌላ በቅርብ እርቀት ላይ ያሰማርታለች። ይህ እንደ ኤሮፓውያን አቆጣጠር በ1989 ፓናማን ከወረች ወዲህ በአካባቢው ያደረገችው ግዙፍ ወታደራዊ ስምሪት ሲሆንላት ሰበቡም ያደንዛዥ እጽ ዝውውርን ለመዋጋት እንደሆነ በተደጋጋሚ ትናገራለች ማለት ቢቢሲ ዘግቧል። ዩክሬንና ሩሲያ ግጭት በተካረበት ወቅት ዩክሬን በጥቁር ባህር ላይ ሁለት ነዳጅ ጫኝ መርከቦችን አጠቃችም። በዩክሬን የባህር ኃይል ሰው አልባ አውሮፕላኖች ጥቁር ባህርን አቋርጦ ይጓዙ የነበሩ ሁለት የነዳጅ ዘይት ጫኝ መርከቦችን መምታቱን የዩክሬን ባለስልጣናት ናቸው የተናገሩትም። ቢቢሲ ትክክለኛነቱን አረጋግጫለሁ ያሉት ተንቀሳቃሽ ምስል በኋላ የሚቀዝፉ ድሮኖች በውቅያኖስ ሞገድ መካከል በመጓዝ በፍጥነት ወደቦቹን ሲገቡ ያስታያል። ሰው አልባ አውሮፕላኖች ወደ ነዳጅ ጫኝ መርከቦች ከገቡ በኋላ በመፈንዳት በእሳት እንዲያያዙ አድርገዋል። ኢላማ የተደረገባቸው ነዳጅ ጫኝ መርከቦች በቱርክ ባለስልጣናት ካሮስና ቪራት ተብለው የተሰየሙ ሲሆን ሁለቱ ወደ ጋምቢያ የሚሄዱ ነበሩ። ሁለቱም የተመቱት አርብ ዕለት በቱርክ የባሕረ ሰላጤ ጠረፍ ሲሆን ቪራቱ የተሰኘችው መርከብ ቅዳሜ ዕለት በድጋሚ ተመቷል ተብሏል። እስካሁን ድረስ በሰዮት ላይ ጉዳት ስለመድረሱ የወጣ መረጃ የለም። ሰው አልባ አውሮፕላኖቹ ጥቃት በዩክሬንና በሩሲያ መካከል ለሚካሄደው ጦርነት ለሞስኮ የገንዘብ ድጋፍ ለማድረግ ወሳኝ የሆነውን የነዳጅ ዘይት ገቢ ለመጉዳት የተወሰደ እርምጃ ይመስላል። ላም ቢቢሲ። ሁለቱ መርከቦች እንደ አውሮፓውያን አቆጣጠር በ22 ሩሲያ ዩክሬን ሙሉ በሙሉ ከወረች በኋላ ምዕራባውያን የጣሉትን ማዕቀብ ለማለፍና በመቶች የሚቆጠሩ ነዳጅ ጫኝ መርከቦችን ለማሳለፍ የምጠቀምባቸው ሻዶ ፍሊት የሚባሉት አካል መሆናቸው ተነግሯል። እነዚህ በሚስጥር ነዳጅ የሚያመላልሱ መርከቦች በአብዛኛው ያረጁ ነዳጅ መጫኛ ቦቲዎችን የሚይዙ ሲሆን ብዙዎቹ ንብረትነታቸው የማን እንደሆነና የመድን ዋስትናው የቱ ኩባንያ እንደሰጣቸው ግልጽ አይደለም። ካሮይስ በጥቁር ባህር በደቡብ ምዕራብ ቪራት ደግሞ በማዕከላዊ ምስራቅ አካባቢ ጥቃቱን ደርሰ እንደሚኖርባቸው ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ ይመኛለሁ።